እናንተ ስንነጋገር ያኔ መደመር መጽሐፍ ወጥቶ ነበር። በመደመር መጽሐፍ ውስጥ አንድ ሰብ ቻፕተር የሚያወራው ቴክኖሎጂን በሚመለከት ነው። እዚያ ላይ አንኳር አንኳር ከተነሱ ሀሳቦች አንደኛው ዘግይተን ስለደረስን የምናገኘው አድቫንቴጅ አለ፣ ሌት ካመር አድቫንቴጅ አለ፣ መጠቀም አለብን ይላል። በሌላ መንገድ ደግሞ በሪቨርስ ኢንጂነሪንግ የተመረተን ምርት ያለን ዕውቀት ዲጂታል ስኪል በማሳደግ መጠቀም እንችላለን ይላል። ነገር ግን እነሱ ሲሰሩ እኛ መከተል ብቻ ሳይሆን በአንዳንድ ቴክኖሎጂካል መስክ ሊፕሮግ ማድረግ እንችላለን፣ መስፈንጠር እንችላለን ብሎም መደመር ያስቀምጣል። እንግዲህ መበልፀግ ስንል ፕራይመሪሊ በዛ እሳቤ ውስጥ አራት ኮር ነገሮች የያዘ ነው። አንደኛው ሃርድዌር ነው። ሃርድዌር ሲባል የኮምፒውተሩ ብቻ ሳይሆን ማንኛውም ኢንፍራስትራክቸር ማለት ነው። ኢንፍራስትራክቸር የምንፈልገውን ነገር ለማሳለጥ የሚያግዝ መሰረት ስለሆነ ሃርድዌር ግንባታው ያስፈልጋል። ያ ሲሟላ ለመበልፀግ እንደ አንድ አንኳር ፒላር ይወሰዳል። ለምሳሌ መንገድ ሊሆን ይችላል፣ ኤሌክትሪክ ሊሆን ይችላል፣ ቴሌኮሙኒኬሽን ፔኔትሬሽን ማሳደግ ሊሆን ይችላል፣ ዳታ ሴንተር መገንባት ሊሆን ይችላል። ሃርድዌር አጠቃላይ ማለት ነው። ሁለተኛው ግን የመበልፀግን መከወን የሚያሳየን ነገር ሂዩመን ዌር ነው። ሰው መገንባት አለበት። ያን ለመጠቀም ለማሳደግ፣ ለማሻሻል፣ ለመጠበቅ የሚያስችል ብቃት ሰው ውስጥ መፈጠር አለበት። ሂዩመን ዌር ካልተገነባ ሃርድዌሩ ብቻ ኢንፍራስትራክቸሩ ብቻውን ብልጽግናን አያረጋግጥም። ሃርድዌሩና ሂዩመን ዌር ባሉበት ደግሞ ኢንፎዌር ያስፈልጋል። አሁን የኢንፎርሜሽን ዘመን ነው። በእያንዳንዱ ኢንፎርሜሽን ውስጥ ሰዎች ቢሊየን ያጣሉ፣ ያገኛሉ። በዚህ ጊዜ ውስጥ ኢንፎርሜሽንን ጀነሬት ማድረግ፣ አኩሙሌት ማድረግ፣ ፕሮሰስ ማድረግ የሚያስችል አቅም መፍጠር ያስፈልጋል፣ ኢንፎዌር ያስፈልጋል ማለት ነው። የነዚህ ሁሉ መቋጫ አራተኛው ግን ኦርጋኖዌር፣ ኦርጋኖዌር ከሌለ በስተቀር ኦርጋናይዜሽን ካልተፈጠረ፣ ኢንስቲትዩሽን ካልተፈጠረ፣ ተቋማዊ አቅም ካልሆነ ሰዎች ሲገቡና ሲወጡ ከሰዎች ጋር የሚቆም የሚፈርስ ከሆነ የተሟላ የራይ ስኬትና ብልጽግና ሊመጣ አይችልም።